ውድ ተመልካች አድማጮቻችን እንደምንከርማችኋል። በዛሬው ኳስ አለም ፕሮግራም ለብራዚል ብሔራዊ ቡድንና ለሪያል ቤቲስ ክለብ በአጥቂ መስመር የሚጫወተውን የአንቶኒን አጭር ኳስታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለብራዚል ብሔራዊ ቡድንና ለስፔኑ ሪያል ቤቲስ ክለብ የሚጫወተው አንቶኒ ማን ነው? በሙሉ ስሙ ቶኒ ማቲዎስ ዶ ሳንቶስ ተብሎ የሚጠራው የብራዚል ፕሮፌሽናል ኳስ ተጫዋች የተወለደው በፌብሩዋሪ 24 2000 ዓ.ም ሲሆን ውልደቱም በብራዚል ሳኦ ፖሎ ኦሳ አስኮ በተባለሽ መንደር ነው። የአንቶኒ ወላጆች የዘር ግንዳቸው የሚመዘዘው ከዛው ከብራዚል ሲሆን ሁለቱም ለአንቶኒ ፕሮፌሽናል ተጫዋች መሆንና እዚህ ደረጃ መድረስ ከፍተኛ አስተዋጽኦ እንዳበረከቱለት አንቶኒ በራሱ አንደበት ለተለያየ የመገናኛ ብዙሃን ሲናገር ይሰማል። አንቶኒ ኳስን መጫወት የጀመረው ገና በልጅነቱ በጎዳና ላይ ምንም ኳስን መጫወት በማይመች ድንጋያማ ቦታ ቢሆንም እድሜው አስር ሲሞላ ግን ከእድሜው በላይ በሆነ መልኩ የኳስ እውቀትና ብቃት እንዳለው የተገነዘቡት የሳው ፖሎ የወጣት አካዳሚ አስተዳዳሪዎች አካዳሚውን እንዲቀላቀልና እንዲሰለጠን ሁኔታዎችን አመቻቹለት። በወቅቱም ወላጆቹ የመጫወቻ ትጥቅ የማሟላትና ወደ ማሰልጠኛውም እሱን ማመላለስ ከፍተኛ ፈተና ሆኖባቸው እንደነበር ያስታውሳሉ። ያም ቢሆን ግን ወላጆቹ ጥቂት ከሚባሉት በአካዳሚው ጎልተው ከሚታዩት ተጫዋቾች መካከል አንዱ የእነርሱ ልጅ በመሆኑ ከፍተኛ ደስታና እርካታ በወቅቱ ይሰማቸው እንደነበር በተደጋጋሚ ሲናገሩ ይሰማ ነበር። አንቶኒ የክለብ ተሳትፎን በልጅነት ባደረገበት በሳኦፖሎ የጀመረ ሲሆን በዛም ሁለት ዓመታትን አሳልፏል። በቀጣይ አሁን ለሚጫወትበት የስፔኑ ሪያል ቤቲስ ከመግባቱ በፊት በአያክስ ሁለት ዓመታትን እንዲሁም ለማንቸስተር ዩናይትድ ሶስት ዓመታትን ተጫውቷል። ከክለብ ስራው በተጓዳኝ ለብራዚል ከ23 ዓመት በታች ቡድን ውስጥ ከ2019 እስከ 2021 የተጫወተ ሲሆን ከ2021 ጀምሮ በተለያየ ጊዜያት ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። የአንቶኒ ክለብ ታሪክ ምን ይመስላል? አንቶኒ እግር ኳስን መጫወት የጀመረው ገና በለጋነት እድሜው ሲሆን የሳው ፖሎ ወጣቶች አካዳሚ ብቃቱን ተመልክተው የኮንትራቱ ለፈረሙ አካዳሚውን እንዲቀላቀል ያደረጉት ደግሞ በ2010 በ10 ዓመቱ ነበር። በዛም በርካታ ዓመታትን በስልጠናና በውድድር ቆይቶ በሴፕቴምበር 2018 ቡድኑ በጃፓን የጄሊ ውድድር እንዲያሸንፍ ከጓደኞቹ ጋር አመርቂ እንቅስቃሴ በማድረጉ የውድድሩ ምርጥ ተጫዋች ሆኖ ተሰይሞ ነበር። ይህንንም ተከትሎ አንቶኒ በሴፕቴምበር 26 ከሁለት ጓደኞቹ ጋር ከሄሌኒ ሆና ኢጎር ጎሜዝ ጋር ወደ ዋናው ቡድን እንዲያድጉ ተደረገ። በዚሁም መሰረት አንቶኒ እስከ ሴፕቴምበር 223 ድረስ በዋናው ቡድን ውስጥ የሚያቆየውን ውል ከተፈራረመ በኋላ በኖቬምበር 15 የመጀመሪያ ጨዋታውን ለዋናው ቡድን ጀመረ። ይህም ጨዋታ የተደረገው ከግሬሚዮ ጋር ሲሆን በውጤቱም አንድ ለአንድ በሆነ አጭ ውጤት ተለያዩ። በቀጣይም ቡድኑ ከኮፓ ሳኦፖሎ ደፉትቦል ጁኒየር ውድድር ላይ እንዲያግዝ ተብሎ ከ20 ዓመት በታች ቡድን ውስጥ እንዲካተት ተደረገ። በዚሁም ውድድር ቡድኑ በተሰለፈባቸው 9 ጨዋታዎች አራት ጎሎችን አስቆጥሮና 6 አሲስት በማድረግ የውድድሩ ምርት ተጫዋች ተብሎ ተሰይሞ ነበር። በውድድሩ ያሳየው ድንቅ ብቃትን ተከትሎ አንቶኒ እንደገና ወደ ዋናው ቡድን ተመልሶ ቡድኑ በማርቻ አንድ ሳኦካታኑን አስተናግዶ አንድ ለአንድ ሲለያይ ብቸኛውን ጎል አስቆጠረ። ከወር በኋላ ቡድኑ ከቆሮንቶስ ጋር ባደረገው ጨዋታ ድግሞ አንቶኒ ሁለት ጎሎችን አስቆጥሮ ቡድኑ ሁለት ለአንድ አሸነፈ። አንቶኒ በዋናው የሳፖሎ ቡድን ውስጥ ሁለት ዓመታትን ተጫውቶ በቆየባቸውም ጊዜያት 46 ጊዜ የመጫወት ዕድል የነበረው ሲሆን ስምንት ጎሎችንም አስቆጥሮ በመጨረሻም ወደ ቀጣዩ ክለብ የኔዘርላንዱ አያክስ አመራ። አያክስ አንቶኒን በፌብሩዋሪ 23 በ2020 ለ5 ዓመታት ኮንትራት በ13 ሚሊዮን ፓውንድ ይህም ሂደት እስከ 18.2 ሚሊዮን ፓውንድ በሚደርስ እንዳስፈረመው ይፋ አደረገ። ኮንትራቱም የሚጀምረው ከጁላይ 1 2020 ጀምሮ እንደሆነ በተጨማሪ ማሳወቀ። የኮንትራቱ መጀመር ተከትሎ በሴፕቴምበር 13 2020 አንቶኒ የመጀመሪያ ጨዋታውን ቡድኑ ስፓርታ ሮተርዳምን ከሜዳ ውጭ ባሸነፈበት ጨዋታ ተሰልፎ ብቸኛዋንና የአሸናፊነቷን ጎል አስቆጠረ። በኦክቶበር 27 ደግሞ በአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታውን ቡድኑ ከጣሊያኑ አታላንታ ጋር ሁለት ለሁለት በሆናቸው ውጤት በተለያየበት ጨዋታ ተጫወተ። በ በ2021 የውድድር ዘመን አንቶኒ በመጀመሪያው አሰላለፉ ውስጥ በመካተቱ በሁሉም ውድድሮች 46 ጊዜ የመሰለፍ ዕድል አግኝቶ በዚሁም ዘመን 11 ጎሎችን አስቆጥሮ 10 ለጎል የሚሆኑ ኳሶችን አመሻሽቶ በማቀበል አመርቂ የሚባል አስተዋጽኦ አድርጓል። በተጨማሪም በዚሁ የውድድር ዘመን ቡድኑ የሀገር ውስጥ ድርብ ኤር ዲቪዜ እና የኬምቢኒ ቪኢ ዋንጫ እንዲያሸንፍ ከጓደኞቹ ጋር ተገቢውን ድርሻ ተወጥቷል። በቀጣዩ የውድድር ዘመን ደግሞ አንቶኒ ቡድኑ በቻምፒየንስ ሊግ በስፖርቲንግ ክለብ ድ ፖርቹጋል እና በቦሩሲያ ዶርትመንድ ላይ ያስቆጠራቸውን ሁለት ጎሎች፣ አምስት አሲስቶችን ጨምሮ አያክስ በውድድር ታሪክ ስድስቱንም የቻምፒየንስ ሊግ የምድብ ጨዋታዎች በማሸነፍ የመጀመሪያው የሆላንድ ክለብ እንዲሆን ካስቻሉት ተጫዋቾች ውስጥ አንዱ በመሆን ለቡድኑ ከፍተኛ አስተዋጽኦ አድርጓል። በቀጣይ ደግሞ ቡድኑ በዲሴምበር ወር ባደረጋቸው ጨዋታዎች በአጠቃላይ 3 ጎሎችን አስቆጥሮና አንድ አሲስት በማድረጉ የሊጉ የወሩ ምርጥ ተጫዋች ተብሎ ሽልማትን ተቀብሏል። በመጨረሻም አንቶኒ ሁለት ዓመታትን የቆየበትንና በሁሉም ጨዋታዎች 82 ጊዜ ተሰልፎ ተጫውቶ 25 ጎሎችን ያስቆጠረበትን የአክስም ቤት ቆይታ አጠናቆ ወደ እንግሊዙ ክለብ ማንቸስተር ዩናይትድ ቤት አመራ። በሴፕቴምበር 1 2022 አንቶኒ በ95 ሚሊዮን ዩሮ የዝውውር ዋጋ ወደ ማንቸስተር ዩናይትድ ቤት የአምስት ዓመትን ኮንትራት ፈርሞ መምጣቱ ይፋ ተደረገ። ፊርማውንም ተከትሎ በሴፕቴምበር 4 አንቶኒ የመጀመሪያ ጨዋታውን ቡድኑ የዘወትር ተቀናቃኙን አርሰናልን 3 ለአንድ ባሸነፈበት ጨዋታ ተሰልፎ ለቡድኑ የመጀመሪያው የሆኑን ጎሉን አስቆጠረ። በቀጣይም በኦክቶበር 2 ቡድኑ በማንቸስተር ሲቲ ስድስት ለሶስት ሸንፈት ቢያስተናግድም እሱ ግን አሁንም ለቡድኑ ጎልን አስቆጠረ። በቀጣዩም ሳምንት ዩናይትድ ሁለት ለአንድ ኤቨርተንን ሲያሸንፍ አሁንም አንቶኒ ጎልን በማስቆጠሩ ለክለቡ በፈረመ በመጀመሪያዎቹ ሶስት ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው የዩናይትድ ተጫዋች በመሆን ታሪክን ሰራ። በቀጣይ አንቶኒ በማንቸስተር ዩናይትድ ቤት ቆይታው ሶስት ዓመትም ቢሆንም በተጫወተባቸው ጠቅላላ 96 ጨዋታዎች ያስቆጠራቸው 12 ጎሎች ብቻ በመሆናቸውና ክለቡም አዳዲስ ተጫዋቾችን በማስፈረሙ ተጫዋቹን በዝውውር ወደ ስፔኑ ሪያል ቤቲስ በመጀመሪያም ለአጭር ጊዜ የዝውውር በኋላም በቋሚነት ሸጠው። አንቶኒ በቤቲስ ዝውውሩን ተከትሎ በፌብሩዋሪ 2 ቀን የመጀመሪያ ጨዋታውን ያደረገው ቡድኑ ከአትሌቲክ ቢልባዎ ጋር ሁለት ለሁለት በሆነው አቻ ውጤት በወጣበት ጨዋታ ሲሆን በዚሁም ጨዋታ የመጀመሪያ ጎል በማስቆጠር የጨዋታውን ኮከብ ተብሎ ተመርጧል። ከሰባት ቀናት በኋላ ደግሞ አንቶኒ ምንም እንኳን ቡድኑ በሴልታ ቢጎ 3-2 ቢረታም እሱ ግን በጨዋታው አንድ ጎል በማስቆጠሩና ግሩም እንቅስቃሴ በማድረጉ በድጋሜ የጨዋታው ምርጥ ሰው ተብሎ ተሰይሞ ነበር። ይህም ተከታታይ የጨዋታ ኮከብ መሆኑ በቀጣይ የፌብሩዋሪ 25 የላሊጋው የወሩ ምርጥ ተጫዋች እንዲሆን አስችሎታል። አንቶኒ ይሄው የመጀመሪያዎቹ የክለብ እንቅስቃሴው የማረካቸው የክለቡ አስተዳዳሪዎችና አሰልጣኞቹ ከሴፕቴምበር 25 ጀምሮ ጊዜው ይዙውሩን ቋሚ እንዲሆንለት ካደረጉ በኋላ አሁንም በቤቲስ ቤት በመጫወት ላይ ሲገኝ እስካሁንም ለክለቡ በጠቅላላው 32 ጨዋታዎችን አድርጎ 12 ጎሎችን ከመረብ አሳርፏል። የአንቶኒ የብሔራዊ ቡድን ተሳትፎ ምን ይመስላል? አንቶኒ ለዋናው የብራዚል ብሔራዊ ቡድን ከመሰለፉ አስቀድሞ ከ2019 እስከ 2021 ከ21 ዓመት በታች ቡድን ውስጥ አባል የነበረ ሲሆን በመጀመሪያም ተመርጦ የተጫውተው በሚ 2019 ፈረንሳይ ውስጥ በተደረገው በ2019 ቱለን ቱርናመንት ነበር። በዚሁም ውድድር ብራዚል በፍፃሜው ጨዋታ ጃፓንን አሸንፋ ዋንጫ በነሳችበት ጊዜ ያገባውን አንድ ጎል ጨምሮ በጠቅላላው ሁለት ጎሎችን በማስቆጠሩ ሀገሩ አሸናፊ እንድትሆን ካደረጉ ተጫዋቾች መካከል አንዱ ነው። በዱን 17 2021 አንቶኒ ለ2020 በጋ ኦሎምፒክ ለብራዚል ከ23 ዓመት በታች ቡድን ውስጥ ተመርጦ በውድድሩም ብራዚል በተጫወተችባቸው ስድስቱም ጨዋታዎች የተሰለፈ ሲሆን በፍጻሜውም ሀገሩ ስፔንን አሸነፋች ቻምፒዮን ስትሆን እሱም ከጓደኞቹ ጋር በመሆን ተገቢውን አስተዋጽኦ አድርጓል። አንቶኒ ለብራዚል ዋናው ብሔራዊ ቡድን ከኦክቶበር 7 2021 ጀምሮ የተጫወተ ሲሆን የመጀመሪያ ጨዋታውንም ሀገሩ ከቬንዙዌላ ጋር በተደረገው የዓለም ዋንጫ ማጣሪያ አድርጓል። አንቶኒ አሁንም ለሀገሩ በመጫወት ላይ ሲሆን እስካሁንም 16 ጨዋታዎችን አድርጎ ሁለት ጎሎችን ከመረብ አሳርፏል። አንቶኒ በርካታ ስኬቶችን በግሉ ከቡድኑ ጋር የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2022/23 በሊጉ ውድድር ያገባ ጎል የዘመኑ የማንቸስተር ዩናይትድ ምርጥ ጎል ተብላ ተመርጣለታለች። ከማንቸስተር ዩናይትድ ጋር የ2023/24 ኤፍኤ ዋንጫ አሸናፊም ነበር ከማንቸስተር ዩናይትድ ጋር የ2022-23 የኤፍኤል ዋንጫም አሸናፊ ነበር። በ2020 ከብራዚል ጋር ከ23 ዓመት በታች ቡድን ጋር የኦሎምፒክ የወርቅ ሜዳሊያ አሸናፊ ነበር። ውድ ተመልካች አድማጮቻችን የታዋቂውን የአንቶኒን ለብራዚል ብሔራዊ ቡድንና ና ለስፔኑ ሪያል ቤቲስ ክለብ በአጥቂ መስመር የሚጫወተውን አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዙ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ጣጥዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁልጊዜው በዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸር እንሰንብት።